እየተወደዳችሁ ቤተሰቦች ዛሬ የሲዳማን ታሪክና የቋንቋ አመጣት እንዲሁም የዘር ነገዳቸውን እንመለከታለን። ከዛ አስቀድሜ ግን አንድ ሐሳብ ወደ እናንተ ለማምጣት ስላሰብኩኝ እናንተን ቤተሰቦችን ልጠይቅ ነበር። በአሁን ጊዜ ሰው በቤቱ ሆኖ በኦንላይን ስራ በመስራት በቀላሉ ብር እየሠራ ነው። ለዚህም የሚሆን የሚከፍል ሁለት ታሪፍ ሥራዎችን አዘጋጅቻለሁ። ሥራውን የምትፈልጉት በኮመንት አስቀምጡና ብዛታቸውን አይቼ ለእናንተ ለቤተሰቦቼ የሚሆን ስለሆነ በቀጣይ ቪዲዮ እሰራላችኋለሁ። በኮመንት ስራውን የምትፈልጉት እፈልጋለሁ እያላችሁ ጻፉ። ይህንንም ቪዲዮ ላይክ በማድረግ ለቤቱ አዲስ ከሆናችሁም ሰብስክራይብ አድርጋችሁ ጀምሩ። ስራ ለሚፈልግ ጓደኛችሁም ሼር ማድረጋችሁን አትርሱ። አሁን በቀጥታ ወደ ዛሬ ቪዲዮ እገባለሁ። የሲዳማ ታሪክና ስለ ቋንቋ አመጣጥ እንዲሁም አተረጓግምን እንመልከት። ሲዳማ ማለት በአማርኛ ነው። ሲዳማ ክልል በባህላዊ መንገድ የሚኖር ብሔር ብሔረሰቦች ናቸው። የቀድሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ወይንም ደቡብ ክልል አካል የነበሩ በህዳር 23 2011 የሲዳማ ዞን በኢትዮጵያ አስረኛ ክልላዊ መንግስት ሆኑ ፍቃድ ያገኘ ክልል ነው። ህዝቡም የስዳመኛን ቋንቋ ይናገራል። እሱም የኤፍሬሲዮን ቋንቋ ቤተሰብ ወይንም የኩሼትክ ቋንቋ ቅርንጫፍ ነው። ቁጥራቸው ብዙ ቢሆንም የስዳማ ብሔር ብሔረሰቦችና ህዝቦቹ ከዚህ ቀደም በክልላዊ መንግስት አልተዋቀሩም ነበር፣ ማለትም እስከ 2011 ድረስ። በኢትዮጵያ የሚገኙ ቋንቋዎች በኢትዮጵያ ውስጥ በሚገኙ ብሔር ብሔረሰቦች ከሚናገሩ ከስድስት ከሚበልጡ ከብሔረሰብ ቋንቋዎች ጋር ይመሳሰላል። የስዳመኛ ቋንቋ ከነሱም ውስጥ ካምባታ፣ ገዲዮ፣ ሐላባ የአባናና ኦሮሞ ሌሎችም የኩሸትክ ህዝቦች ቋንቋዎች ይገኙበታል። ይህ የቋንቋ ነገድና አይነት ሲሆን ስዳማን አመጣጥና የታሪክ ትውፊትን እንመለከታል። በታሪክ ማደሩ ተዘርዝሮ እናገኛለን። በስዳማ ላይ በተጻፉ የታሪክ ጽሁፎች ውስጥ ስዳሞች እነማን እንደነበሩና የትኛው አካባቢ የነሱ ተብሎ መግለጽ እንዳለበት የተወሰነ ውዥንብሮች አሉ። ይህ ቡድን በመጀመሪያዎቹ ጽሁፎች የስዳማ ክላይስተር ተብሎ ይጠሩ የነበሩ ሲሆን ሲዳሞ የሚል ስም በደቡብ ምዕራብ ኢትዮጵያ ላሉት ኩሼቲክና ኦሞቲክ ህዝብ ሁሉ በጋራ ጥቅም ላይ የዋለ ስያሜና የስም መጠሪያም ነው። የታሪክ ምሁራኑ ላጲሶ ድሌቦ ሲዳማ የሚለውን ቃል በተለምዶ ኦሮሞ ያልሆኑት ኦሮሞዎችን ለማመላከት የሚጠቀሙበት የነበረ አውራጃ ስያሜ ነበር ብሏል። ሲዳማ ማለት ኦሮሞ ያልሆነ ኦሮሞዎች ማለት እንደሆነ የታሪክ ምሁራኑ አስቀምጧል። ይህ ማለት የታሪክ አያያዙ በጎግል ተመዝግቦ የሚገኝ ነው። በዚህ ቦታ ታሪኩ የሚያስረዳ ነገር ከኦሮሞ የወጣ በሚመስል መልኩ ነው። በቀጣይነትም የተመዘገቡትን እንመለከታለን። እናም ታሪኩን እንደ መረዳት በትኩረት እየተከታተለን እንሞክራለን። የሲዳማ ህዝብ በ16ኛው የመቶ ክፍለ ዘመን መጀመሪያ ላይ በኦሮሞ ከመፈናቀሉ በፊት በዳዋ ወንዝ ዙሪያ ባለው ታሪካዊ ባሌ ግዛት ይኖር ነበር ተብሏል። ይህ ማለት ደግሞ ሲዳማ ከምኖርበት ከነበረው ከባለ ስደት ነው ወደ ሐዋሳ የመጡት በማለት ታሪኩ ይናገራል። በመቀጠልም ሲዳማ ወደ ምዕራብ ሐዋሳ ሐይቅ አካባቢ ወደ ዘመናቸው አገራቸው ተሰደዱ ይለናል። የአፍ ወግ ወይንም አፍ ታሪክ እንደሚሉ የሲዳማ ሰፋሪዎች አካባቢው ሆፋ የሚባል ሌላ ጎሳ ሲኖር ቢያገኙትም በኋላ ላይ አባሯቸዋል ብሎም መዝግቧል። ይህም የሆነው የሆነውን ጎሳ አባሮ ነው ቦታውን የወሰዱት ለማለት ይመስላል። ሐዋሳ በሚባልበት ቦታ የነበረው ሆፋ የተባለ ጎሳ የት ነው ማን ነው? በቀጣይ ሲዳማ በዚህ መ በሐዋሳ ከተቀመጠ በኋላ ከነበሩት ጎሳዎች ጋር የነበራቸው ግጭትና በስምምነት የጸደቀበትን መንገዶችን በታሪክ ጽሑፍ እንመልከት። በሲዳማ ታሪክ ውስጥ ሁለት ጎሳዎች ለፖለቲካ ሥልጣን ተወዳድሮ ነበር። የመጀመሪያው ቡድን መሪቾ ሲሆን በአካባቢው የመጀመሪያ ሰፋሪዎች የነበሩ ስምንት ጎሳዎችን ያካተተ ነው። ሰፋፊ የመሬት ክፍፍሎችን የያዙት ቀድሞ ስለሰፈሩ ያለ ገደብና ያለ ከልካይ ስለዚህም ከፍተኛና ሰፊ ቦታዎችን እንዲያዙም ተደርጎ ተወስዷል። ሁለተኛውም ቡድን አለታ ሲሆን 12 ጎሳዎችን ያካተተ ነበር። እነዚህም ደግሞ በጎሳ ቁጥር ከመጀመሪያው አብላጫ የያዙ ነበሩ። በስዳማ ውስጥ ያሉ ብሔረሰቦች የራሳቸውን ግዛትና እርስ በርስ የሚያደርጉትን ጦርነት የሚከፍቱ መሪዎች ነበሯቸው። በቀላሉ የነፃነት ጦርነት ነበረ ማለት ይቻላል። ነገር ግን በእነሱ የተጀመረው የይገባኛል እርስ በርስ ጦርነት ብዙም ሳይሄድ አንድ ነገር ተከሰተ። የተነሱት የጎሳዎች ጥያቄ ከዳር ሳይደርስ የዘመኑ ንጉሰ ነገስታት የሆኑት ዳግማዊ ምኒልክ ሀገርን ማቅናት በተባለው ህግ ወደ ኢትዮጵያ ኢምፓየር በግድ እንዲዋህዱ ተደርጓል። አብዛኞቹ የሲዳማ ብሔረሰቦች ያለምንም ጦርነት ለዳግማዊ ምኒልክ ተገዙ። በሰሜን የሚገኙ ሆላ ጎርቢቾና እና በሰወላ ጎሳዎች እንዲሁም በደቡብ አንዳንድ የአላታ ጎሳዎች ግዛታቸውን ለመከላከል ሙከራ ቢያደርጉ የዘመኑ የኢትዮጵያ ንጉሰ ነገስት የሆኑት ዳግማዊ ምንልክን መታገል የሚቻላቸው ጉዳይ አልሆነም። ለዚህም እንደ ዋነኛው ምክንያት የተነሳው በነሱና በሌሎች ጎሳዎች መካከል አለመተማመንና አለመተባበር መኖሩ ነበር። ተቃዋሚዎቹም በመተባበርና የተባበሩት ግንባር ከመፍጠር ይልቅ ለራሳቸው የፈለጓትን ሀገር በጋራ መከላከል አለመቻላቸው ነበር ይባላል። በመካከላቸውም አነስ ያሉ ሌሎች ጎሳዎች ወዲያውኑ ለንጉሰ ነገስቱ ለመገዛት ወሰኑና ሰግዶ ግብር ለመክፈልም ተስማሙ። ይህ ማለት ንጉሰ ነገስቱ በአውራጃነት ያስተዳድራትም ነበር ማለት ነው። ታሪኮቹ የተጻፉበት መንገድ ትንሽ ግራ ያጋባል። አሁን በቅርቡ እየተወራ እንዳለው የሲዳማና የሮሙ መቀራረብ በሐዋሳ የእኛ ናት። ለማለት ወይንስ የስዳማን ጉድለትን ለመሙላት ነው? በአንድ ሚዲያ በሰፊ እየተወራ የነበረው የስዳማ አመራሮች ከኦሮሚያ ጋር በስምምነት በጥቁር ውሃ ተጠቃሎ ሐዋሳ ሊሰጣቸው ነው እየተባለው ወሬ እንዳስታውስም አድርጎኛል። ውድ ቤተሰቦቼ ስለ ስዳማ ከዚህ የተሻለ ታሪኮችን በመፈለግ የተሻለ ነገርና እውነታን ይዤ እስኪቀርብ በመግቢያ ላይ እንዳልኳቸው ቅድም ለነገርኩት ለኦንላይን ስራ ፈላጊዎች ካሉ ሼር በማድረግ እንዲሁም በኮመንት ላይ የስራው ቪዲዮ እንድለቅላችሁ ከፈለጋችሁ ኮመንት ላይ እኔ እፈልጋለሁ ያላችሁ ኮመንት አድርጉ። እኔ ሰርቼበት ብር አውጥቼ ተጠቀምኩበት ነውና እናንተም ብትጠቀሙ የተሻለ ነው። ስራው የሚሰራው በትርፍ ጊዜ ስለሆነ የግል ስራችን ወይም የቢሮ ስራችን የማይቃረንና ነካ ነው። ማየት ማመን ነውና እናንተ በኮመንት እኔ እፈልጋለሁ ካላችሁ እኔ ቪዲዮን ሰርቼ ስታዩ ታምናላችሁ። የተወደዳችሁ ደጃሾ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ እንደዚህ አይነት ትኩስ መረጃ እንዲደርሳችሁ ደግሞ ደውል ምልክቷን አብረታችሁ ተከታተሉኝ እያልኩ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።